የጎጆ የቤቴ ፋኖስ ኮራዝ መብራቴ አንቺ ኮነሽ ፍቅር ህይወቴ። እኔማ ያንችን ጠረን፣ ያንችን ጣዕም፣ ያንችን ውለታ ያንቺን ፍቅር አረሳውም እስከ ዘላለም። ኦ ማይ ጋድ! ፍቅር እስከ መቃብር። ቤተሰቦች ዛሬ እንግዲህ አብርሽ የሩታን ፍቅርና ውለታ በአደባባይ ለእግሮቿ ጫማ እያደረገ እግሮቿን እየሳመ እየመሰከረ ይገኛል። ይሄ ደግሞ ለሩታ ሲያንሳት እንጂ አይበዛባትም። ምክንያቱም ሩታ ለአብርሽ ብቻ ሳይሆን ለብዙ ሰዎች ስራ እድል የፈጠረችና በር የከፈተች ጀግና ሴት ናት። እውነቴን ነው ምላችሁ ያላችሁኝ እና እንግዲህ ዛሬ አብርሽ ውለታሽን አልረሳውም፣ ያረግሽልኝ ነገር የቤቴ ፋኖስ ነሽ ኩራዝ ነሽ። በነገራችን ላይ ኩራዝና ፋኖስ ማለት መብራት በሌለ ሰዓት ላይ ጨለማ በሆነ ሰዓት ላይ ማለት ነው፣ የሚያበራ ቤቱን የሚያደምቅ ህይወትን እንዴት ብዬ ልንገራችሁ ከጨለማ ወደ ብርሃን የሚወስድ ነው። እና የዛሬው አብርሽ የመረጠላ ለሩታ ትክክለኛ ዘፈንና ራሷን እሷን የሚገልጻት ነው። ሲቀጥል እንኳን አይደለም እግሯን ሌላ ነገር ቢሳም ለሩትዬ፣ ምክንያቱም አስባችሁታል ቤተሰቦቼ ሩታ ከመጣች ነው ሶሻል ሚዲያ ራሱ የደመቀው ብዙ ሰዎችን ይዛ መንቀሳቀስ የቻለችው በእርግጥ በጣም ብዙዎቻችሁ አሁንም ስለ አብርሽና ስለ ሩታ ደስ ማይል ነገር የምትናገሩ ሰዎች አላችሁ ይህ የራሳችሁ አመለካከት ነው እንደኔ ግን እውነቴን ነው የምላችሁ አብርሽና ሩታ ከመጡ በኋላ ነው በደንብ እንኳን ቡታጅራ መታወቅ የጀመረችው ወይንም ቡታጅራ ያሉ ሰዎችን በደንብ ይዘዋቸው ንቅድቅ አድርገው ይዘው ወደ ሶሻል ሚዲያ የወጡት ማለት ነው ምክንያት ናቸው። በቃ ሰዎች እንዲሰሩ ትልቅ ደረጃ እንዲደርሱ በጣም መልካም ልብ ያላቸው ሰዎች ናቸው። በዚህ አጋጣሚ ልነግራችሁ የምፈልገው የና ቤተሰቦች እንግዲህ ዛሬ አብሽ ደግሞ በአደባባይ ውለታዋን እየመሰከረላት፣ በቃ እንዴት ብዬ ልንገራችሁ ፋኖሴ፣ መብራቴ፣ የወቴ ጣም ፍቅርሽን ጠረንሽን እስከ ሞቴ ድረስ እስከ ዘላለም አድረሰውም ብሎ እየተንከባከበ ሁለት አይነት ትምህርት አለው አንደኛ ለሩታ ያለውን ሪስፔክት ያሳያል። ሁለተኛ ነገር ደግሞ ባሎች ሚስቶቻቸውን እንዴት መንከባከብ እንዳለባቸው ያን ነገር ትምህርት እየሰጠበት ነው ያለፈው። ይህን ነገር በደንብ ማስተዋል አለባችሁኝ። እና ዛሬ እንግዲህ በቲክቶክ እየቀወጡት ሁለቱም መጥተዋል። ሩታ በኢንስታግራም ላይ አለች። ያው ቪዲዮ ብዙም እየለቀቁ አይደለም ቻናላቸው ላይ። ይሄ ደግሞ ሜቢ የዱባይን ፕሮሰስ እያሳኩ ሊሆን ስለሚችል፣ ዱባይ ደግሞ በቅርቡ ይመጣሉ። ሰርጋቸው ይቀወጣል ቤተሰቦቼ እነዛን በሪዎቹን ረስተሃችሁ ይሆን? አዎ ቡታጅራ ሲሰረቅ እኔ ሄዳለሁ፣ እናንተም እንዳትቀሩ። ሰምታችኋል። እኔ ጠራችኋለሁ። እንዴ እነሱ ከተገናኙ ጀምሮ እኛም ቤተሰብ ነን አንድ ላይ እስከ ዛሬ ድረስ ሩታጋም ሲለቀቅ አብርሽጋም ሲለቀቅ አብረን እየተጓዝን እዚህ ደረጃ ደርሰናል። ና ስለዚህ ቤተሰብ ነው ብል እንዳይገርሟችሁ እንዳይደንቃችሁ። ሰምታችኋል። ምክንያቱም የቤተሰቡ አንድ አካል ማለት በዩቱብ ላይ የቤተሰቡ አንድ አካል ስለሆን ማለት ነው። ለማንም ምችት ይበላችሁ። አብርሽ ፍቅርህን እንደዚህ ተንከባከብ። ከዚህ በላይ ወልዳችሁ ከብዳችሁ እስከ ማርጀት ድረስ አይለያችሁ እያልኩኝ ቤተሰብ ባይ